የመለኮት ሚራክል ነው በሁሉ ውስጥ አው ሀፕን ያደረገው እንጂ ከስጋዋ ስጋ አነስቶ ከደሞ እንደነመስተው የሚባል ታሪክ ነው። የዛሬ አምስት ዓመት አካባቢ ዮሐንስ ወንጌልን ሳስተምር የተናገርኩትን አንድ ማስተካከል ብፈልገው ሐሳብ አለኝ። በጣም አደገኛ የሆነ ነገረ ክርስቶስ ላይ በቀላሉ የሚስት ከዛ በኋላም ደግሞ በቀላሉ ደግሞ ይመለሳሉ የሚል አይነት ሰው ተፈጫ ይሉሀል። ታዲያ ጊዮርጊስ ይሄን ቃል ሲጠቀም ለሃጃው ነው የተገዘገዘው። አንተ ደግሞ ሻል ያለ ደግሞ መረዳት ያላቸው ወንድሞች ደግሞ አሉ። ለምሳሌ ተመልከቱ፣ ክርስትና ከዚህ ምድር አይጠፋም ብለው የተሟገቱ የኦርቶዶክስ ልጆች አሉ። ስለ ኢየሱስ የሞቱ በጣም ጀግናዎች። ይሄ ሆዳም ዳቦ የበላ ወንጌልን ትሸጣል። ምንድን ነው ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ ተፈጨ፣ ይሏል ታዲያ ጎርጊስ ይህን ቃል ስትጠቀም ለሃጃው ነው የተገዘገዘው ኦ እንግዲህ አሁን ሲናገር የሰማችሁት ወንድም ለነገሩ ምን ሲናገር አልኩኝ። እንግዲህ መደንፋት ነው የሚታየው። በጣም ይቅርታ ያደርግልኝና ከዚህ ቀደም ጌታ ኢየሱስ ከእመቤታችን ማለት ሰው ሲሆን ማለት ነው ከእመቤታችን ወይም ከሰው ስጋ አልነሳም ብሎ አስተምሮ ኖሮ ከአምስት ዓመት በኋላ ደግሞ አይ ተሳስቼ ነበረ ብሎ የመጣው ሰው ማለት ነው። ምን እያልኳችሁ ነው? በጣም አደገኛ የሆነ ነገረ ክርስቶስ ላይ በቀላሉ የሚስት ከዛ በኋላም ደግሞ በቀላሉ ደግሞ ይመለሳሉ የሚል አይነት ሰው እንግዲህ ከእንደዚህ አይነት ሰው አሁን ከተናገረው የተሻለ ነገር እንግዲህ ይናገራል ብለን እኛም አንጠብቅም። እሱን የተረዳሁት ባይሆን ግን ይህንን ወንድም እንደዚህ ያዝ አድርጉትና ከዛው ከፕሮቴስታንት ደግሞ ሻል ያለ ደግሞ መረዳት ያላቸው ወንድሞች ደግሞ አሉ። ለምሳሌ ተመልከቱ፣ ክርስትና ከዚህ ምድር አይጠፋም ብለው የተሟገቱ የኦርቶዶክስ ልጆች አሉ፣ ስለ ኢየሱስ የሞቱ በጣም ጀግናዎች። ይሄ ሆዳም ዳቦ የበላ ወንጌልን ትሸጣለ። እግዚአብሔር ይገስጽ። አባቶች ነፍስ ዋጋቸውን ከፍለዋል። ግራኝ መሐመድ ምድሪቷን ሲያምሱ ነገሩ የትኛው ፕሮቴስታንት ቤተክርስቲያን ነው? እውነቴን እኮ እነዚህ ላሊበላ እኮ በእጅ በድንጋይ በእጅ እኮ ስለው ዋጋቸውን። እዛ ቦታ ላይ የሚበላ ነገር የለም እኮ። በእውነት የሚበላ ነገር የለም። ዋጋ ከፍለው ለአምላክ ክብር ቤተክርስቲያን ሰርተዋል። ምንድነው ጎርጊስ? ተሰነጠቀ፣ ተገዘገዘ ለራሱ ነው የተገዘገዘው። ለራሱ ነው። ይቅርታ አድርጉልኝ። ሐዋሳም እንዲህ ብያለሁ። ወጣት ስለሚበዛ ይሄንን ቃል ልጠቀመው። ጎርጊስ ምንድን ነው ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ። ተፈጨ ተፈጨ ይለዋል። ታዲያ ጎርጊስ ይሄን ቃል ስጠቀም ለሐጃው ነው የተገዘገዘው። ተፈጨ ተፈጨ ይለዋል። ታዲያ ጎርጊስ ይሄን ቃል ስጠቀም ለሐጃው ነው የተገዘገዘው። ለእኔ አይደለም። ለእኔ የተዋረደ አንድ ብቻ፣ አንድ ብቻ። እርቃኑን በሰማይና በምድር ፊት የተንጠለጠለ አንድ ብቻ። ለእኔ የተገረፈ አንድ ብቻ። ለእኔ ደሙን ያፈሰሰ አንድ ብቻ። እዚህ ትምህርት ውስጥ ተቅማጥ ሰ መግባት አትችልም። እዚህ ትምህርት ውስጥ ላብ ሰ መግባት አትችልም። ኢየሱስ ያድናል የሚል ሰው ካለ አሜን ይበል። ጳውሎስን ሃይማኖት ሊያድነው ካልቻለ ማንንም ሃይማኖት የመለኮት ሚራክል ነው በውስጧ ሀፕን ያደረገው እንጂ ከስጋዋ ስጋ አነስቶ ከደሞ እንደነመስተው የሚባል ታሪክ ነው። የዛሬ አምስት ዓመት አካባቢ ዮሐንስ ወንጌልን ሳስተምር የተናገርኩትን አንድ ማስተካከል የምፈልገው ሀሳብ አለ። ኢየሱስ ክርስቶስ ከማርያም ስጋ አነስቷል ወይስ አልነሳም የሚለው ሀሳብ ሲነሳ ኢየሱስ ከማርያም ስጋ ነስቷል። ግልጽ ነው። ኢየሱስ ከማርያም ስጋ አነስቷል። ያኔ ከማርያም ስጋ አልነሳም ብዬ የተናገርኩት ስተት ክርስቶስ ከድንግል ማርያም ከሥጋ ሥጋ ከነፍሷ ነስቷል የሚለው ስተት ነው። ይሄ እንዲህ የሚባል ነገር የለም ብዬ የነበረው ስተት ነው ብሎ ይሄን ያክል መሰረታዊ ነገር ሳያውቅ አስተማሪ የሆነ ሰው ተሳስቼ ነበር ሲሳሳትም የሚያጨበጭቡ ተሳስቼ ነበር ሲልም የሚያጨበጭቡ ሰዎች ምን ይባላል? ያሳዝናሉ። በሰው ላይ እኮ አይሞከርም አሁን በዚህ በህክምናው እንኳን ቢያንስ እንደው በሚታወቀው በስውርም የሚደበቅ ብዙ ነገር አለ። ቢያንስ ግን በይፋ በሚታወቀው አይጦችና እንደዚህ ያለ ነገር ላይ ነው የሚሞከረው መድኃኒት መስራት አለ መስራቱ። ያ ለሰው ይሆናል አይሆንም ሆነ እንጂ ሰው ላይ ቀጥታ አይሞከርም። አይሞከረምኮ ሰው ላይ ነው የሚሞከረው። መሰረታዊን የክርስትና ትምህርት የአምላክን አምላክን ሰው መሆን ሳያቅ መምህር ነኝ ያለ ሰው ሰው ሰውኮ መተካከሉ ጥሩ ነበር። ያን ተሳስቻለሁ ማለቱ ጥሩ ነው ግን ያ በዛ ስተቱ ያጠፋቸው ስንት ሰዎች አሉ? ያን እውነት ነው ብለው የጠፉ ስንት ሰዎች ይኖራሉ? እነዛን ሁሉ ፈልጎ ማምጣት ነው መጀመሪያ የነበረበት። ደግሞ ሌላ ስተት መስማት አይደለም። ያኔ ተሳሳተ፣ ዛሬ ላለመሳሳቱ ምን ዋስትናል? በሰማይ ይሞከራል እንዴ? ቅዱስ ያዕቆብ በመልእክቱ ያዕቆብ ምዕራፍ አራት ቁጥር 1 ላይ ወገኖች ሆይ ብዙ መምህራን አይሁኑ፣ በብዙ መንገድ እንሳሳታለንና ያለው መምህርነት እኮ በጣም ከባድ ነው። አሁን እኔ በምናገረው አንድ ነገር እያወቅ ባለማወቅም ቢሆን የተሳሳተ አስተምሬ ቢሆን ከሆነ ለይሪ ይጠብቀኝ እንጂ ያን ሰምቶ የሚሳሳት ሰው ቢኖር እጠየቅበታል ይጠየቅበታል። ያሳሳትኩት እኔ እኮ። በአደባባይ በይፋ ክደትን ጨርሶ እኮ ክደትን ብቻ አይደለም ሁለንተና ስህተት ነው። እናንተ ያሉትን እየሰሙ ግራ የሚጋቡ ሰዎች መኖራቸው በጣም ያሳዝናል። ይህ ገድለ ተክለ ሃይማኖት ምዕራፍ 54 ቁጥር 23 እንደዚህ ያነባል። እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ። እሷንም እንደ ስቅለቴና ካንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃል። ያነጻጽረው ተቅማጡን አንደኛ ከጎልጎታ በቀራነ መስቀል ላይ ከፈሰሰው ከኢየሱስ ደም ጋር ልክ እንደሱ። ይህ በኢትዮጵያ ምድር በወንጌል ላይ የተደረገ ወንጀል ነው። በወንጌል ላይ የተደረገ ክህደት ነው፣ ክህደት ነው ይሄ። እህ አምረ ማርያም ታምረ ማርያም ገጽ 29 መቅድም ነው። እንደዚህ ሚለው፦ እመቤታችን ማርያም በፍጥረት ሁሉ አንደበት ትመሰገናለችና፣ የቤተ ክርስቲያን ልጆች ለእናንተ ለኀጢአን መድኃኒታችሁ ስለሆነች አክብሯት። በጎ አገልግሎቷም ለሚያገለግላት ዋጋውን ትሰጣለች። ሳትጠራጠሩ በፍጹም ልባችሁ እመኑባት፣ እሷ መድኃኒታችሁ ናትን። በስዕሏ ፊት ስገዱ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩም አይተው። ይህ አወቅ አምላኪነት ነው። ይህ አወቅ አምላኪነት ነው። ማርያም ነብሴ ጌታዬና መድኃኒቴን ታከብረዋለች አለች እንጂ በየትኛውም የመጽሐፍ ቅዱሳችን ክፍል የእግዚአብሔር ቃል ማርያምን መድኃኒት ብሎ ሲያስተምር አንመለከትም። የእግዚአብሔር ቃል የእግዚአብሔር ቃልነቱ ከዘፍጥረት ከሆነ ራእይ እርስ በርሶ አይጋጭ። የእግዚአብሔር ቃል ዘፍጥረት ላይ የገነባው ራእይ ላይ አያፍርስ። ዘዳግም ላይ የተናገረውን ማቴዎስ ላይ አይክደውም። የእግዚአብሔር ቃል በመንፈስ ቅዱስ ምሪት የተጻፈ ስለሆነ አንድ ቦታ እውነት የሆነ ሌላ ቦታ ውሸት አይሆን። አንድ ቦታ ትክክል የሆነ ሌላ ቦታ ስተት አይሆን። በፈጣሪ ፋንት ተፈጣሪ ማምለክ አዎት አምላኪነት ነው። ገጽ ሃያ ስምንት ታምረ ማርያም፣ የመቤታችን የማርያም ሐሳብ እንደ አምላክ ሐሳብ ነው እነግራት የተፈጠረን ማምለክ ጣዖት አምላኪነት ነው። ማርያምን ማምለክ ጣዖት አምላኪነት ነው። ገብርኤልን፣ መላእክትን ማምለክ ጣዖት አምላኪነት ነው። መርቆሪዮስን ማምለክ ጣዖት አምላኪነት ነው። ሮሜ መጽሐፍ ምዕራፍ 1 ቁጥር 5 የእግዚአብሔር ቃል እንደዚህ ነው። የእግዚአብሔርን እውነት በሐሰት ለወጡ፣ በፈጣሪ ፋንታ ፍጡር አመለኩ አገለገሉ። የእግዚአብሔርን እውነት በሐሰት ለወጡ፣ በፈጣሪ ፋንታ ፍጡር አመለኩ። በፈጣሪ ፋንታ ፍጡር ማምለክ ጣዖት አምላኪነት ነው ነው ቃል ይዛችሁ እርግጠኛ የምትሆኑበት ጉዳይ አንድ ጉዳይ ነው። እሱ ፈጣሪ እንጂ ተፈጣሪ ያለ እሱ ፈጣሪ እንጂ ተፈጣሪ ስላልሆነ አምልኮ ዲዘርቭ ያደረግ እን እያልኳቸው ያለሁት ነገር መሰላችሁ አንዱ ኢትዮጵያን ጨለማ ውስጥና ድንቁርና ውስጥ ወደ ኋላ ኋላ ቀርነት ላይ የከተተው በፈጣሪ ፋንታ ፍጥሩን ለማምለክ የሚደረግ ጣዖት አምላኪነት ነው።